የሹፌር በኩል ጎማ ይፈልጋል። የሹፌር በኩል ጎማ ይፈልጋል። ከዛ በተረፈ ምንም መኪናው የሚያስፈልገው ነገር የለም። ይኸው ውስጡን ይሁት፣ በእናታችሁ ይህን መኪና ልግዛላችሁ። በእናታችሁ ሰላም፣ ጤና ይስጥልኝ። ውድ የቻናል ቤተሰቦች አድማጭ ተመልካቾቼ፣ ዛሬ ደግሞ እንግዲህ እንደዚህ በምስሉ ላይ የምታዩትን በጣም ንጹህ ሽንጣ ረጅም። አውሶዙ ነው ይችላችሁ የቀረብኩት ይህ መኪና 2016 ነው። እንደምታወት በምስሉ ላይ በቪዲዮ በደንብ ተቀርጾላችኋል በፎቶም በተጨማሪ ተይዙላችኋል። ፎቶን ያንኑ ለያይታችሁ ማየት ይችላላችሁ። ይህ ሽንጠረጅም 2016 ሞዴል በጣም ንጹህ መኪና ሲሆን ይህ መኪና ጎማ በሹፌር በኩል ብቻ ያለው ሲቀር ሌላው ሙሉ ጎማው ከ80 ፐርሰንት በላይ የሆነ ሲሆን ቻንስ ይመላስ ጆሮ ሪቢት የለውም። በቪዲዮና በፎቶ አጋርተናቸዋል ይህ በዚህ ቁመናና በዚህ ቅርጽ ላይ ያለ ተሽከርካሪ ባለቤቱ መሸጥ ፈልጎ በጣም በአስተያየት ሊሸጥላቸው ነው እዚህ ድረስ ለእኛ ሽጡት ብሎ ይህን መረጃ ያደረሰን። ይህን መኪና ለምትገዙ ሰዎች አሁን ካለው ከኢሱዙ ዋጋ ጋር በጣም አሪፍ ነው እላቸዋለሁ። ይህ መኪና የት እንደሚገኝ ባለቤቱ በመንገድ እንደምታገኙት ስንት እንደሚሸጥ እነግራቸዋለሁ። ከዛ በፊት ለዚህ ቻናል አዲስ ይሆናችሁ ካላችሁ ቻናሉ ስብስክራይብ እና ላይክ በማድረግ ቻናሉ እንድትቀላቀሉ ስም ፈቀድ የቻናላችን ቤተሰቦች እንደተለመደው ላይክ ናቸር ማድረጉ እንዳትረሱ እያስታወስን ሁልጊዜ የሚለቃቸው የተሽከርካሪዎች መረጃ ቀድሞ ለእናንተ ኖቲፊኬሽን ቀድሞ ለእናንተ መረጃው እንዲደርሳችሁ የደውል ምልክቱን መጫኑን እንዳትርሱ እያልን ይህን በዚህ ቁመና ላይ የምታወትን የሚሸጥ አውሱዙ ሽንጣረጅም 2016 ሞዴል ሞተር ያልፈታ ቻንስ የመላስ ጆሮ የለው፣ ግጭት ግልብጥ የለው፣ ቻንስ ጥመት የለው ንጹህ የሆነ ሁ 2016 ሞዴል መኪና 2 ሚሊዮን 500 ሺህ ብር ብሎ እስከ 2 ሚሊዮን ሰባት መቶ ሺህ አካባቢ እንደሚሸጥላችሁ ባለቤቱ መረጃ ለኛ አድርሶናል። ይህን መኪና እንግዲህ እኛ ከሞላ ጎደል ፎቶን በያዝነው ቪዲዮን በያዝነው መሰረት ተንደርሳችሁ ወደዚህ መኪና መቅረብ ለምትፈልጉ ባለቤቱ ጋር ቀርባችሁ መከራከር ለምትፈልጉ ታይትል ላይ የምናስቀምጠው ስልክ ቁጥር አለ። ታይትል ላይ በምናስቀምጠው ስልክ ቁጥር ብትደውሉ በፍጥነት እኛም እናንተን ይዘን መኪናውና የመኪናው ባለቤት ያለበት ጋር ልናደርስላችሁ ልናደርሳችሁ ቃል እንገባለን። ይህ መኪና በዋነኝነት የሚገኘው አዲስ አበባ ዙሪያ ላይ ሲሆን እናንተ አዲስ አበባ እና አዲስ አበባ ዙሪያ ላይ ላላችሁ ሰዎች ይህ መኪና ፈጥኖ እጃቸው ላይ ልታደርጉት የሚገባ በጣም በርካሽ የሚሸጥ መኪና ነው እላችኋለሁ። እንግዲህ ስለዚህ መኪና በምን አይነት መልኩ ባለቤቱን እና እኛን ማግኘት እንደምትችሉ ስልክ አስቀምጨላችኋለሁ ለበለጠ መረጃ በ0960 86 86 ስልሳ ስድስት በሚለው ስልክ ቁጥራችን ደውሉ፣ የዚህ መኪና ባለቤት ለመሆን ሞክሩ። ማን ነው እድለኛ የዚህ መኪና ባለቤት የሚሆን እያልን ለዛሬ ያስተናዳነውን የሚሸጥ መኪና ቪዲዮ እዚ ላይ ጨረስን። በሌላ የሚሸጥ የመኪና ተሽከርካሪ እስከምንገናኝ መላው ዓለም ዳርቻ ያላችሁ የቻናላችን ቤተሰቦችና አድማጭ ተመልካቾቻችን ሰላማችሁ በድጋሚ ይብዛያል። የዛሬ ቪዲዮችን እዚ ላይ ጨረስን።